አቤት ዛሬ ቀን ብዙዎቹን ስታዘቡ አልኩኝ። በነ ብሩክ እና በነ ሀይሚ ጉዳይ ለነገሮች በጣም እንቸኩላለን። በእውነት እኛ ሰዎች ስንባል ለመፍረድም፣ ለማመስገንም በአንዳንድ ነገሮች ላይ ለመናገርም ብዙ ነገሮች እንቸኩላለን። የችኮላውን ችኮላችን በጣም እኔ እንጃ። ሰላም፣ እንዴት ናችሁ የኔ ውዶች? ብያላችሁበት ሰላማችሁ ብዘት ይበልልኝ። እኔ እንደው የትም ቦታ ብሆን አየዋለው ሲዘዋወር የነሱን ነገር እንዳለ የሚዲያውን ነገር ማየት አይቀርም። ዛሬ ጠዋት ብሩክ ፎቶ ለቆ ነበር። የልጅቷ መልክ አይታይም ከጀርባ ግማሻችን ሳምዲነ ስንል ግማሻችን ከሌላ ሴት ጋር መጣ ስንል ፎቶ የሚዘቀዝቃለ የሀይሚን ፎቶ የሚዘቀዝቃለ የብሩኬን የሚዘቀዝቃለ የተለያየ አስተያየት የሚሰጥ ሰው አለ። እነ ነገሮች መቸኮላችን አሁን ሀይሚ የሄደችን የሚመስለን ብዙዎቻችን፣ ግማሾቹ ደግሞ አልሄደችም ይላል። ግን ዛሬ እሷ ጠዋት ላይ ኢንስታ ላይ ፖስት አለች ያው የሰርግ ፕሮግራም ባጭሩ ማለት ፎቶ የእሷን ፎቶ እና የሙሽሪትን ፎቶ አድርጋ የሆነ ሲዘዋውር አይቻለሁ። እኔ ለነገሩ በዛ ጊዜም ስለማይኖረኝ ደግሞ ቸኩዬ በጠዋት መስራት ብዙ ጊዜ አይመቸኝም እና ምንም ነገር አልሰራሁም። ስከታተል ነበር፣ ቲክቶኮችን አንዳንዴ ሳዳምጣቸው ነበር። ያው ባለችኝ ባለችኝ ሰዓት እና ብዙዎቻችን በማናቀው ነገር እንቸኩላለን ስንናገር ግን ደግሞ ብዙዎች ጎበዞች አሉ። አትቸኩሉ፣ በፍጹም ብሩክ ያደርገውም ይች ልጅ ሳምቢ ነች ዘመድ ነች እያሉም ደግሞ ጥሩ ጥሩ የሰሩ ደግሞ ልጆች አሉ። እና ነገሮችን ሳንቸኩል በትግስት ብንጠብቅና በመጨረሻ ሰዓት ደግሞ ያለውን ነገር አስተያየት ብንሰጥ፣ አስተያየትም ከሰጠን መጥፎ አስተያየት ባንሰጥ ስንሰራ በሰራንበት ወቅት አሉ ጥሩ ጥሩ የሚሰሩ በጣም የሁለቱንም ወደው ደግፈው ከዚህ በፊትም ስማቸውን ጠርቻለሁ፣ ዩቱብ ስማቸው ደግፈው በሁለቱም በኩል በሁለቱም አንግል የጥሩ አስተያየት የሚሰጡ አሉ የሚከራከሩላቸው ገና ውጤቱንም ባያውቁ ሳምዲነሽ ተረጋጉ እንደዚህ ነው ምናምን ብለው በስነ ስርዓት ህዝቡን ማለት የኦዲየንሱን ጥሩ ነገር የሚያስተምሩ ልጆችም አሉ። ብዙዎች ግን እንደ በቃ እንትና ነች ፎቶ ለመዘቅዘቁ ሁሉ ቸኩለው እንደገና ፎቶ በመዘቅዘቁ ደግሞ እንደገና ጥል እየተጣሉ ቲክቶክ ውስጥ ሁሉ አዳምጫለሁ የተወሰነ ደቂቃ አንዳንዴ ስራ እየሰራሁ ቤቴ ውስጥ ከሆንኩኝ ውጭም የሚመች ቦታ ከሆንኩኝ ቲክቶክ ከፍቼ እንትንላለሁ ቤትም ከሆንኩኝ ስራ እየሰራሁኝ ቲክቶክ ከፍትና ነው ማዳምጠው ከፍትና አዳምጣቸዋል የተለያዩ አስተያየቶችንም ለመስማት ስለምትወዷቸው ሰዎች አንዳንድ ነገሮች መስማት ደስ ይላል አይደል እና በራሳችንም ህይወት እኮ የሚደርስ ነገር ነው። አንዳንድ ሰዎች የሆነ ነገር ሲያዩብን ላያችን ላይ መጨረሻውን ሳያውቁ ምን እንዳሰብን ሳያውቁ ጭንቅላታችን ውስጥ፣ አስተሳሰባችን ውስጥ ወይ በምንሰራው ስራ ምን አይነት ነገር እንዳሰብን ሳያውቁ ሰው ላይ ለመፍረድ ይቸኩላሉ። እኔ አሁንችን ትንሽ ተከታይ ነው ያለኝ እኔ ብዙም ሰራ ሰው አይደለሁም። በዚህ እንኳን አንዳንድ ነገሮች ስናገር አንዳንድ የማይሆን አስተያየት የሚሰጡ ሰዎች አሉ እኔ ባላሰብኩት አቅጣጫ የሚያዞሩት ማለት የኔን ሀሳብ በደንብ ሳይረዱት። እኔ አሁን ሁለቱንም አለይም እወዳለሁኝ፣ ሁለቱንም በጣም ወዳቸዋለሁ። ለሁለቱም ጥሩ ልብ አለኝ። ሁለቱ እንዲለያዩ አንፈልግም ልክ እንደናንተ ግን ደግሞ የእግዚአብሔር ፍቃድ ይሁን ነው የምንለው። አንዳንዴ በጣም መጨናነቅ፣ እነሱን ማስጨነቅ የለብንም። እግዚአብሔር እና ያገናኛቸው። የእግዚአብሔር ፍቃድ ከሆነ ደግሞ እግዚአብሔር ያስጀመራቸው እግዚአብሔር ያስጨረሳቸዋል። ግን እኛ በመሀል እየጠበ እየገባን ዋ፣ ሌላ ሴት ትሆንና ከሌላ ሰው ጋር እንዳሰራ፣ ከሌላ ሰው ጋር እንዳሰር የማለት መብት የለንም። ብዙ መኖርም የለበትም። ለምንድን ነው እነዚህ ሰዎች? ዩቱብ ነው፣ ዩቱበሮች ናቸው አይደል? ዩቱብ ነው የሚሰሩት ለስራ ነው እነሱ ኮ በልቦቻቸው ይተዋወቃሉ፣ ሁለቱም ይዋደዳሉ። አሁን ለስራ ይችን ሴት ይዛት መጣች ሀይሚ ሰራች አይደል? ለስራ ወንድም ሊመጣ ይችላል። ከሌላ ሰው ጋርም መስራት ሊኖርባቸው ይችላሉ። እንደውም ብሩክና ሀይሚ ብዙ ጊዜ በጣም ስለሚፈሩ እንደዚህን አይነት ነገር ጣልቃ በብዛት አያስገቡ አደል። እንዴ እንዴ ሩታና ና አብርሃም እንደዛ ምን በመሰለ ፍቅር ሰው ሁሉ በሚቀናበት ፍቅር እንዴት ነው ሰዎችን አስገብተው እነዛን ሰዎች ሁሉ ያሳደጉት? እኔ ደግሞ ሰብስክራይባቸውን ሁሉ ልጆቹን፣ ከነሱ ጋር ያሉትን ልጆች እንደሁም እያየሁ ነበር። አንድ ቀን ተመችቶ እያየሁ ነበር። እና እንዴት ነው ያሳደጓቸው? እና በጋራ አብረው ይሰራሉ። በጋራ ሲሰሩ ሰውም ደግሞ በጉጉት ዛሬ ምን ተከስቶ ይሁን ነገ ምን ሊፈጠር ይሆን እያለ የሚያይበትን መንገድ ነው መፈለግ ያለባቸውም እንደነዚህ ልጆች መጥተውም ስቀውም ተጫውተውም ሲሄዱ ተላፍተውም ሲሄዱ ተሳስቀውም ሲሄዱ እኛ ደስ ይሉናል። በቃ በጣም ነው የምንወዳቸው እና ብዙ ጊዜ በፍቅራቸው መካከል በውስጣቸው መካከል በእነሱ መካከል ሰዎች አስገብተው ሰርተውም አያውቁም ብዙ ጊዜና፣ ግን እኛ ብሩክ ከሆነ ሴት ጋር ከተታየ ብሩክ መዘቅዘቅ፣ ሀይሚ ከሆነ ወንድ ጋር ከመጠች ስራ ስራ፣ ነው ስራ ነው ይስሩ፣ የሚሉ ልጆች፣ የሚከራከሩላቸው ሰዎች አሉ እንዴ! ስራ ከማንም ጋር አይስሩ፣ እንደ ሁለቱ ብቻ ሁልጊዜ አይዲያም ሊጠፋባቸው ይችላል። ስለዚህ የተለያየ አይዲያ ይዘው ሊመጡ ይችላሉ። ለምንድነው የሰውን ፎቶ መዘቅዘቅ? እኔ ግን ይሄ ነገር ኬት ነው የመጣው? እንዲያው በጣም የሚደብረኝ ነገር፣ በጣም የሚያስጠላ ነገር። እንዲህ ስሩ፣ አቤት ብሩኬ፣ በቃ ሌላ ሴት ይዞ መጣ። ሌላ ምንድን ነው አሁን? እንደም ካሜራው ተደብቆ ምን አይነት መልስ ነው የመለሰላት? እንዴት ታቂኛለሽ? እኔ ታቅሻለሁኝ እንደዚህን አይነት ነገር ስትናገር ሰው ያከብራል። በቃ ማንኛውም ሰው ቢሆን ስነ ስርዓት ያለው ሰው ከሆነ ያሰው ሰውን ዞር በይ ሂጂ ከዚህ ምናም ብሎ መሳደብ የለበትም። በስነ ስርዓት ቆሞ ሊያዋራት ይችላል። አንድ አሁን መንገድ ላይ አንድ ሰው ቆሞ ሲያዋራኝ ቦታ ሊጠይቀኝ ከሆነ ወይ ደግሞ ላናግርሽ እፈልጋለሁ ሲሉን ቆመን በስነስርዓት ነው ሰዎችን ማናገር ያለብን አይደል? ቢያናግራትም እኔ ምንም አለልም ግን እሱ ከሆነ ጌብም ሲጫወት አረ እባክህ ለምን ትጫወት? አንድ ይህ ግዴታ በቃ ሁለቱ አብረው ብቻ መምጣት አለባቸው እንዴ? ከሌላ ሰው ጋር መምጣት የለባቸው? ይህ እኮ እነሱን የሚያለያይ እኮ ነገር አደለም። እነሱ ልብ በልባቸው ይተዋወቃሉ እንዴ። እኔ አሁን ባላለኝ አለኝ እኔ ከሌላ ሰው ከእህቶቼ ባለቤት ጋር፣ ከሌላ ከማቃቸው ወይ ከጓደኞቹ ጋር ከሱ ከሌላ ሰው ጋር ላልታይ ነው እንዴ? እንዴት ነው ወቃ? ያ ሁሉ ወደ ሌላ ነገር ነው እንደሚተረጎመው። አንዳንዴ ጭንቅላታችንና አስተሳሰባችንን ሰፋ ብናደርገው ጥሩ ነው። ወደዚህ አትሂድ ወደዚያ አትሂድ ስሏቸው እንደውም እሱ እንዴ ይሄን ያህል ምንድነው ጭንቀት ብለው እነዚህ ልጆች ቢለያዩስ እንዴ! አንድ ጊዜ ትዝ ይለኛል፣ ቆይቷል ገና የጀመሩ አካባቢ ነው። ማነው ብሩክን ፕራንክ አድርገውት ሀሰንና ዌ ከሆነች ሴት አንጥተው እወድሃለሁ ብላው ነው። እንጃ ብቻ ነገሩን ትንሽ ረሳው። ግን ሴት መጣ በዛ ምክንያት የእናት ፎቶ ሁሉ ውስጥ የሚዘቀዝቅ በቂ ግዴታ ከሀይሚ ጋር እናንተ ስላላችሁት ነው እንዴ? እሱ እኮ ከልቡ ከራሱ ሰው ገፋፍቷችሁ አይደለም። እናንተ ሰው ማፍቀር መውደድ አብሮ መሆን ያለባችሁ ራሱ ከልቡ በፈቀደበት ሰዓት ነው። የዛን ጊዜ ምንድን ነው መልስ ወጥቶ የሰጡት እባካችሁ ስራው ይቅር እንጂ እናቴን ፎቶ አትዘቅዝቁ። እኔ ከሌላ ሰው ጋር ላልሰራ ነው ወይ? እሷም እንደው ሞት ታብራቸው ምንድን ነው ያለችው እንደ ከሌላ ሰው ጋር ላይሰሩ ነው ወይ? አለበዛ እኛ ሶስታችን አብረን በጋራ ሁላችንም መስራት እናቆማለን። ካሁን በኋላ እኔንም ከነሱ ጋር አታዩኝ። ከሌላ ሰው ጋር መስራት የለባቸውም። ለምንድን ነው እንደዚህ ያደረጋችሁት? እንዲ ስራ ነው አይደል? ስራ አስተሆኑ ድረስ እርስ በርሳቸው ማደግ ያስፈልጋል አይደል? ስለዚህ ሌሎቹንም ማሳደግ ነው የሚፈልጉት። እነሱን ማደግ ነው የሚፈልጉት። በመሀል ሊመጣ ይችላል። ከዚህም በኋላ እኮ ሊመጣ ይችላል ማን ነው ሀይሚዬን አፈቀርኩ ብሎ ሊመጣ ይችላል? እንደ ድራም አድርጎ እንደገና ደግሞ ብሩክን አፈቀርኩ ምትል ሴት ልትመጣት ይችላል። ያው ማለት ተለያዩ ማለት እኮ አይደለም። ስራ ነው፣ ስራ እስከሆነ ድረስ በየትኛውም አቅጣጫ መስራት አለባቸው። በመሀል እየገባል እንደውም ካልሰሩ እንደዚህን አይነት ነገር ውስጥ ከገባንባቸው እነሱ እንደም የዛን ጊዜ እንደም ያሉት ነገር ይመጣብኛል። በቃ ከአሁን በኋላ አቁመናል፣ አብረን አንሰራ ምክንያቱም ልጆቹ ከሌላ ሰው ጋር እንዲሰሩ አላደረጋችሁ ምናም ብላ እንደም ሀይሚነች ወጣ በዛ ወቅት የተናገረችዋል። አሁንም ልጆቹን እኮ ነው የምናጣለው፣ እንደዛ ካል እሱም ከሌላ ሰው ጋር አትንቀሳቀስ። እሱ እንዲህ ህፃን ልጅ አደለም እኮ የሚያስብ ልጅ ነው። ጥሩ አስተሳሰብ ያለው፣ እናቱን የሚወድ፣ በጥሩ ስነምግባር ያደገ፣ ለሴቶች ክብር ያለው፣ ለሀይምዬ ክብር ያለው፣ ሀይምዬን የሚወድ ያሰው። ሀይሚም እንደዛው ለሰው ክብር ያላት፣ ማንኛውንም ሰው የምታከብር፣ ብሩክንም የምትወድ የምታከብር ለማንኛውም ሰው የምታከብር ሴት ነች። ይተዋወቃሉ እኛ ከኛ በላይ እኮ እነሱ በውስጥ ይተዋወቃሉ። ስንመክራቸውም ሁሉም ነገር በውስጥ እንዲጨርሱ ነው አይደል የምንመክራቸው። ብዙ ጊዜ የምናነጋግራቸውም ሰዎች እንደዛ ነው የምንለው አይደል። እነሱ በውስጥ ሁሉም ነገር ይተዋወቃሉ። ግን ወጥተው በሰሩ ቁጥር እባካቸው አትስደቧቸው። ሀይሚዬ ስትሰደብ በእውነት እኔ እግዚአብሔርን ያመኛል፣ እንደ ትንሽ ልጅ ነው የምትመስለኝ ሁልጊዜ። ብሩክም ሲሰደብ ጥሩ አይደለም። እነሱም ደስ አይላቸውም። ስራው ነው የሚጠፋባቸው። ምንድን ነው መስራት ያለብን ነው የሚሉት። ይስሩ፣ እንዲሰሩ ፈቀዱላቸው፣ ይስሩ። ባላወቃችሁት ነገር ደግሞ አስቀድማችሁ አትፍረዱ። ባያችሁት ነገር እዛ ጋር ፎቶ ጋር አየን ማነች እንትናነች እያላችሁ የተለያየ ነገር አስባችሁ እናንተም አትጣሉ? በቃ ማንም ትሁን ወቅቱ ሰዓቱ ሲመጣ መጠበቅ ነው ብዬ በትንሹ ይህንን እናገራለሁ። ሰላም ሆኑልኝ ውዶች። ይህን ለማለት ነው ዛሬ የመጣሁት።